በየትኛው ነው እህሉ ንገሩኝ ማለት ሰምታችኋል? ሌላ አለ ግን፣ ሌላኛው ደግሞ አይ ካሜራው ዳር ገባ። እሺ በቃ ይበቃኛል። ከነዚህ ውስጥ የትኛው ልልበት ሰምታችኋል ማለት ነው መርጣችሁ ንገሩኝ እሺ መጣችሁ ንገሩኝ። የትኛው ልልበስ የትኛው ያው ቀጣል የትኛው ላፍ ብሎ ምናምን ነገር ስሬት የሆነ ነው። እሺ ሰምታችኋል። ነገር ያለው ያው እናንተ የምረጣችሁልኝ እለብሳለሁ ማለት ነው። እሺ ሰምታችሁኛል። ሰላማችሁ ብዝት ይበልኝ። ያው ለጥሪ የሚሆን ልብስ ያው እንግዲህ ስላችሁ ጥር ያለ ጥር መጠን ያለ ነው። እሺ ሰምታችኋል። እና ፋ ያለ ጥሪ ያለብኝ ማለት ነው። የምረጡልኝ ልብስ ያላ እጠብቃችኋለሁ። እሺ ሰምታችኋል።